ሰላም ጤና ይስጥልኝ። ይህ የመጀመሪያ ቪዲዮ ነው። በዚህ በመጀመሪያ ቪዲዮ አይፐርቴንሽንን እናያለን አብረን። ስለዚህ አይፐርቴንሽን በአለማችን ካሉት ውስጥ እድሜያቸው ከ30 በላይ የሆኑ ሰዎች ላይ ወይ አዳልት አዋቂዎች ላይ በተሰራው ወደ 1.2 ቢሊየን ህዝብ አይፐርቴንሽን አለው ተብሎ ይገመታል። ይሄ በማርች 2023 የአሜሪካን ደብሊው ኤች ኦ ያወጣው ሪፖርት ነው። ሌላኛው ሃይፐርቴንሽን እንግዲህ ኤሊቬትድ ብለድ ፕሬዘር ነው። ስለዚህ ሃይፐርቴንሽን ወይ ደግሞ የደም ግፊት የምንለው በአሜሪካን ኤልዝ አሶሲዬሽን 2017 ላይ ባወጣው ክላሲፊኬሽን በሶስት ከፍሎታል። የመጀመሪያው ኤሊቬትድ ወይ ደግሞ ኤሊቬትድ ወይ ደግሞ ሲስቶሊክ ብለድ ፕሬዘሩ ከ120 እስከ 129 ሚሊሜትር ሜርኩሪ እና ዲያስቶሊክ ከ ከ80 ሚሜ ሜርኩሪ በታች ሲሆን ነው። ስቴጅ ዋን ብሎ የከፈለው ሲስቶሊክ ፕሬጀሩ ከ130 እስከ 139 ሚሜ ሜርኩሪ ነው፣ ዲያስቶሊክ ፕሬጀሩ ከ80 እስከ 89 ሚሜ ሜርኩሪ ነው። ስቴጅ ቱ ፕሬጀር ብሎ ያወጣው ሲስቶሊክ ፕሬጀሩ ከ140 በላይና ና ዲያስቶሊኩ ከ90 ሚሜ ሜርኩሪ በላይ ሲሆን ነው። ስለዚህ ይሄ አሜሪካን ኤድስ አሶሲሽን ነው ክላሲፊኬሽኑ፣ እንደ የጋይድላይኑ ይለያያል ካታጎሪው ነገር ግን ይሄ በአሜሪካን ኤድስ አሶሲሽን መሰረት ነው ማለት ነው። ቤዝድ ኦን ኮዘቲቭ ኤጀንት በመጡበት መንገድ ሃይፐርቴንሽንን በሁለት ክፍለን እናያለን። የመጀመሪያው ፕራይማሪ ሃይፐርቴንሽን ሲሆን ፕራይማሪ ኮዘቲቭ ኤጀንት ወይ ደግሞ የመጣበት መንገድ ኮዙ ምን እንደሆነ የማይታወቅ ነው ነገር ግን በጣም ሀይ ፕሪቫሌንስ ያለው ነው። ከ90 እስከ 95 ፐርሰንቱን ከበር ያደርጋል። ሁለተኛው ሴከንደሪ ሃይፐርቴንሽን ነው። ሴከንደሪ ስሙ እንደሚያሳየን ሴከንደሪ ቱ ዲዝ ሴከንደሪ ቱ ሜዲኬሽን እና አዘር ኮዘቲቭ ኤጀንት ያለው ወይ ደግሞ በሆነ በሽታ ምክንያት ለምሳሌ ከኩላሊት በሽታ ተነስቶ ሴኮንዳሪ ቱ ዲዝስ፣ አንዳንድ መድኃኒቶችን በመጠቀም ተነስተው የሚመጣ ሃይፐርቴንሽን ነው ማለት ነው። በሚቀጥለው ቪዲዮ ስለ ሃይፐርቴንሽን ማናጅመንት እንዴት እንቆጣጠረዋለን፣ ላይፍ ስታይል ሞዲፊኬሽን ጨምሮ ና ሳይን እንደ ሲምፕተምስ ምልክቶች ውስጥ ምንድን ናቸው የሚለውን እናያለን። የፕላስ ምልክቷን በመጫን እንድትከታተሉ ጋብዛችኋለሁ። አመሰግናለሁ።